እርዳታ በነገራችን ላይ ህግ አለው። ለነፍሴ ነው የምሰራው። መልእክተኛው ስነ ጊዮርጊስ ሸቱ ለአምስት ዓመት ተኩል ፊቴን ደብቄ ሰርቻለሁ። አብዛኛው እድሜ በእግር ኳስ ነው ያሳለፍኩት። የባህር ዳር ከተማ ተጫዋች ነኝ። በአዳር ከተማ ፕሪሚየር ሊግ አስገብተን መሬት ተሸልሚ ያለው ለምስጋና ፊቱን ደብቆ ችግር ሲፈጠር ፊቱን ያሳየን መልእክተኛው መነጋገሪያ ሆነዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? እንደምን ቆያችሁ? የቻናል ቤተሰቦች እንኳን በደና መጣችሁ። ዛሬም በመልእክተኛ ፊቱን ማሳየት ዙሪያ የተለያዩ ቪዲዮዎች እየተሰሩ ይገኛሉ። ትናንትና ምሽት ሴፍ ኦኒ ቤስ ላይ መልእክተኛው በመባል የሚታወቅ ግለሰብ ለአምስት ዓመታት እርዳታን ፊቱን ሳያሳይ ሲያደርግ የነበረው ግለሰብ፣ አንዳንድ ሰዎች የተለያየ ሀሳቦቻቸውን እየሰጡ ይገኛሉ በጣም ከሚያስገርሙት መካከል ግን ሚስቱ ማናት የሚሉ ሰዎችና የሚስቱን ፍለጋ መኳተን የጀመሩ አንዳንድ ሰዎችን ሶሻል ሚዲያ ላይ ተመልክቻለሁ እነዚህ ጉዳዮች ላይ ሀሳቦቻችን እንሰጣለን በሱ ዙሪያ የተሰሩትን ቪዲዮዎችም እንመለከታለን እናንተም እስከ መጨረሻ ድረስ ቪዲዮን ላይክ እያረጋችሁ ቻናሉንም ሰብስክራይብ እያረጋችሁ እስከ መጨረሻ ድረስ እንድትከታተሉ ጋበዝኳችሁ የመልእክተኛው ፊት መታየት ያስፈለገበት ጉዳይ የእርዳታ ጉዳይ ነው። ከዚህ ጋር ተያይዞ አንዳንድ ሰዎች በሁለት መልኩ መልእክተኛውን ሲገልጹት ነበሩ። ፊቱን ደብቆ ሰዎችን መርዳቱ የሌብነት ምልክት ወይ ደግሞ ተምሳሌት ተደርጎ ይወሰድብሃል፣ ፊትን አሳይ የሚሉ በጎ ልብ ያላቸውና በበጎ መልኩ ሲመክሩት የነበሩ ሰዎች ነበሩ። አንዳንዶቹ ሰዎች ደግሞ አጭበርባሪ ናቸው እርዳታን የሚሰሩ አብዛኞቹ በኮሚሽን ይሰራሉ ብሎ በደፈናው የሚፈርጁ ሰዎች ነበሩ። ለእነዚህ ሰዎች መልስ ለመስጠትና የደሆችን ባንዲታበስ ፊቴን ማሳየት አለብኝ ብሎ ከአምስት ዓመታት በኋላ ፊቱን ለመጀመሪያ ጊዜ ሴፍ ኦኔቤስ ላይ ያሳየው መልእክተኛ እንደተናገረው ከሆነ እኔ መታበይ እንዳይሆንብኝ ለዛ ብዬ ነው ራሴን ያደበቅኩት ሲልም ተናግሯል። ከዚህ ጋር ተያይዞ የተለያዩ ሰዎች የተለያዩ ቪዲዮዎችን ሰርተዋል። አንዳንዶቹም ደግሞ በግል ሕይወቱ ዙሪያ ላይ አንድ ልጅ አባት እንደሆነና ከሚስቱ ጋር ሕይወት ውስጥ እንዳልሆኑ መናገሩን ተከትሎ ሚስቱን ፍለጋ እየኳተኑ እየጻፉ የተለያዩ ቪዲዮዎችን እየሰሩ ከተለያዩ ሴቶች ጋርም ፎቶን እየለጠፉ የሚገኙ ሰዎችን ተመልክተናል። የግል ጉዳይ የግል ጉዳይ ነው፣ ነገር ግን ማህበረሰብ ውስጥ ብሔርን ሃይማኖትን ማንነትን ሳይለይ በደረሰበት ቦታዎች በሙሉ ሰዎች ጋር ለመድረስ ምክንያት የሆነው መልእክተኛ መመስገንም ሊወራበትም የሚገባው በእርዳታው ዙሪያ ይመስለኛል። ከዚህ ጋር ተያይዞ አንዳንድ ሰዎች የየራሳቸውን ሀሳቦች በቪዲዮ መልኩ አስቀምጧል። የልበቅና የታዳጊነት ዕድሜ የሆኑ የዩኒቨርሲቲ ተረፈ ምግብ እየበላ የቀን ሥራ እየሠራና እንደ እናቱ የሚቆጥራቸው አያቱ በሚሰሩበት ባህርዳር ዩኒቨርሲቲ ውስጥ በአትክልተኛነትና ጽዳት ሥራ ደፋ ቀና ብሎ የህይወት ብርቱ ትግልን ገና በለጋነቱ ተዳፍጧል። በርካቶች መልእክተኛው በሚል የመልካም ግብር ስሙና በማህበራዊ ትስር ገጹ ስያሜ ሲያውቁት ሙሉ ስሙ ግን ስነ ጊዮርጊስ ሸቱ ይሰኛል። ወላጆቹን በልጅነቱ የተነጠቀው እንደ እናትም እንዳባትም ሆኖ ያሳደጉት አያቱ እንደሆነ ይናገራል። ባህር ዳር ከተማ ተወልዶ ያደገው ስነ ጊዮርጊስ በባህር ዳር ከነማ የእግር ኳስ ቡድን ውስጥ በግብ ጠባቂነት እስከ ፕሪሚየር ሊግ ድረስ ተጫውቷል። ሰዎችን የመርዳት ስራን የጀመረው በእግዚአብሔር ፍቃድ እንደሆነ የሚገልጸው ስነ የመልካም ግብሩ ዋርያ ግን አያቱ እንደሆነች ይናገራል። ሁላችንም ስንመሰገን ስራችን ሲሞካሽልን፣ በደስታ እንጦፋለን። አጠፉ ተብለን ስንወቀስ ግን ለመደበቅ እንሹለከለካለን። መልእክተኛው ስነ ጊዮርጊስ ግን ለአምስት ዓመታት ሙሉ በጎ ስራው እየተመ ያመሰገነለት ሁሉም ሲያሞካሸው ራሱን ሲያሳይ ስራውን ብቻ እያሳየ ኖረ። በተሳሳተ ሳቢ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶ ሲወቀስ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጽ ልጁ እኮ እኔ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። አሁን ላይ በጣም ያስገረመኝ ነገር መልእክተኛው ከአራት ዓመታት በፊት እዚጋ ፌብሩዋሪ 7 2021 ላይ ቃለ መጠየቅ ሰጥቶ ነበር ከሀትሪክ ስፖርት ጋር እዚጋ የምትመለከቱት። ታዲያ በዛው ላይም ስለ በጎ አድራጎቱ ስለ ባህርዳር ከተማ ስለነበረው ቆይታ ስለ እርዳታ እንዴት እያደረገ እንዳለም ሙሉ ተጠይቆ አስተያየቱን ሰጥቶ ነበር፣ ዛ ማለት ነው። ታዲያ በዛን ሰዓት ላይ መልእክተኛ የሚለውን ቃል በግልጽ አይጠቀሙት እንጂ የመጣብን ፖለቲካ ጣጣ እንዳንተሳሰብ አድርጎናል። እኔም አስታወስ ከቻልኩኝ ብዬ ከተለያዩ ሰዎች እየተቀበልኩኝ እንዳደርስ ይልኩኛል፣ እኔም እያደረስኩኝ ነው የሚል ነገር ተናግሮ ነበር። እዚህ ጋር ማንበብ ትችላላችሁም። ታዲያ በጣም ስላስገረመኝ ነው፣ በጊዜው ትኩረት አልተሰጠውም ነበረ። ይሄ መግለጫም ይሄም ቪዲዮ ለመልእክተኛ አድርሰልኝ፣ ሁላችሁ ሼር አድርጉልኝ፣ ለመልእክተኛ አድርሰው። ይሄን ቪዲዮ በደንብ አዳምጡት። ኢትዮጵያ ውስጥ አስመሳይ እንጂ ወዳጅ የለም። የፈለክ ጥሩ ነገር ብትሰራ የፈለክ መልካም ነገር ብትሰራ ኢትዮጵያ ውስጥ አንድ ስህተት ከተገኘብህ ሁሉም ጨፍጫፊ ነው፣ ሁሉም ጠላትን ነው የሚሆነው። ሁሉም የሚያሽቀብጠው ለጊዜው እንወዳለን እናከብራለን የሚለው ሚለው ለጊዜው ነው በቃ። የሆነ ስህተት ካገኘብህ ግን ሁሉም መቅረቢያ ይዞ ሊጨፈጨፈ ነው የሚዘጋጀው። በጣም በሚገርም ሁኔታ መልእክተኛው ሶሻል ሚዲያ ላይ በጣም መልካም ስራ በመስራት እርዳታን ያስጀመረ እጅግ መልካም ሰው ነው መልእክተኛው። ለዩቲዩብ ነጋዴ ብላችሁ አብዛኞቻችሁ መልእክተኛው ሌባ ሌባ ሌባ ስትሉ ነበር። ከዚህም ባሻገር ደግሞ ማስተራብነትም አንድ ውጭ ሀገር ያለ ባለሀብት ሌባ ነው ብሎ ስሙን ሊያጠፋ ሲሞክር እንደነበራችሁ የምታውቆት ሁላችሁ። ሳናጣራ የሰውን ስም አናጥፋ። ሰው በጣም ብዙ መልካም ስራዎችን ሰርቶ ደግሞ አንድ ስህተት ሲገኝበት ለመጨፍጨፍ አንነሳ። ምክንያቱም አስመሳዮች ነን። ለብ ብንወድ ኖሮ በጥሩ በመጥፎም ጊዜ አብረነው እንቆይ ነበር። ሌላው ኢትዮ ቲክቶክ አዋርድ ብላችሁ እንግዲህ እውቅና እየተሰጣቸው ያላቸው ሰዎች ሌሎች ናቸው። ምንም ለሀገሩ የማይጠቁ ናቸው፣ ቮት የማይደረጉ ሰዎች ደግሞ። እነ መልእክተኛው እነ ባላደራው እነ ማሰራብነት ደግሞ ቦታቸው በጣም ጥቂት ጥቂት ጥቂትም ጥቂት ማለት አያችሁ። አሽቃባጭ ነው። ለሀገራችን ውለታ የዋለ ለሀገራችን ትልቅ ክብር ያላቸውን ሰዎች እውቅና አንሰጥም እኛ ከጊዜው ጋር የምናሽቃብጥ አሽቃባጮች ነን። መልእክተኛው ግን እግዚአብሔር ይጠበቀ። መልካም ነገር የምሰሩ ሰዎች ሁሌም እግዚአብሔርን ጸሎት አርጉ እርዳታ በነገራችን ላይ ህግ አለሁ። ከዚህ ልጅ ጋር የዛሬ አመት አውርቼ አለሁ። አንዲት ህጻን ልጅን እሱ እርዳታ ሰጥቷት ወሲባዊ ጥቃት የደረሰባት ህጻን ልጅ ናት። ከዛ ለምን ለሚዲያ ተናገርሽ ብለው እንደገና ጥቃት አደረሱባት የሚል ዜና አይቼ ጻፍኩለት። ይሄ መረጃ ደርሶሃል ወይ አንተነት ሚዲያ ላይ አወጣሃት ብዬ እና ልጁ በስነስርዓት አስረዳኝ ልጅቷ ልጅቷ ሴፍ ናት። ለምን እንደዚህ አይነት ዜና እንደሚያወጡ አላቅም አለ። ከዛ ነገርኩት ወሲባዊ ጥቃት የደረሰባቸውን ሰዎች ስትረዱ እባካቸው አይደንቲቲያቸውን ሸፍኑ፣ መልካቸውን አታውጡ። ምክንያቱም አጥቂዎቻቸው ተመልሶ የሚመጡበት በጣም ብዙ አጋጣሚ ስላለ ማለት ነው እና ስልኩን ሰጥቶኝ ምናምን ነው የጨረስ ነው ያንን ወሬ ማለት ነው። እና ምንላችሁ ነው እርዳታ ህግ አለው ኢትዮጵያ ውስጥ ኤንጂኦ ሀምሳ ዶላር ሲያመጣ ራሱን የቻለ ኦፊስ አለ። ይሄንም የሚቆጣጠር ማለት ነው ቻሪቲስ ኤን ሶሳይቲስ የሚባል አለ። ኤንጂኦ ሊያስተዳድር የተነሳ ድርጅት ማለት ነው። ቦፌድ አለ፣ ፋይናንስ እና ምናምን ኮንትሮል የሚያደርግ ኦዲቱን፣ ምኑን ኤቭሪቲንግ ፎሎ የሚያደርግ ማለት ነው። ስለዚህ ቲክቶክ ላይ ሰዎችን በነዚህ አይነት መንገድ የምትረዱ ሰዎች፣ በተለይ መልካችሁን እየሸፈናችሁ የምትረዱ ሰዎች ያለኝ ነገር ምንድን ነው እናንተ ፕራይቬሲያችሁን እንዲጠበቅ መጠየቅ አንድ ነገር ነው። አኖኒመስ መሆን ግን አትችሉም። ሚኒንግ ለሚዲያ ኢንተርቪው አልሰጠም፣ ስሜ እንዲጠቀስ አልፈልግም ምናምን እያላችሁ መርዳት ትችላላችሁ። ፊታችሁን ሸፍናችሁ ግን ማንነታችሁ ኮምፕሊት በማይታወቅ መንገድ ግን ለፐብሊኩ መቅረብ አትችሉም። ቢኮዝ አኖኒሚቲ ለፍሮድ ያጋልጣል። ገብቷችኋል አለ። ስለዚህ ይሄንን በጣም መጠንቀቅ አለባችሁ። የህግ አድቫይዘር ያስፈልጋችኋል። ቢኮዝ አንድ ማሰብ ያለባችሁ ነገር እርዳታ ስትሰጡ ማለት ነው ሰዎች ድሀ ስለሆኑ መብት የላቸውም ማለት አይደለም። ሁሌ ማሰብ አለባችሁ። ይሄንን ግን ልጁ በጣም ካይንድ ነው ደግ ነው። ፕሮቴክት ማድረግም አልተቻለም ሜን ልጅ ቢኮዝ ማንም ማቆ አለመታወቁንም ተጠቅመው ነው ሰዎች ሊያጭበረብሩ የሞከሩት ከኛ ሰውዬ ማለት ነው። ይሲ ለዚህ ሁሉ ችግር ስለሚፈጥር ማለት ነው። ኤኒዌይስ ግን ልጁ በጣም ደግ ልጅ ነው። አካውንታብሊቲ ይወስዳል። ከዚህ በኋላ ተስፋ ሳይቆርጥ ራሱን በደንብ አደራጅቶ የህግ አድቫይዘሮች ባሉበት መንገድ እርዳታውን ይቀጥላል ብዬ አስባለሁ። አመሰግናለሁ። መልእክተኛው በስተመጨረሻ ፊቱ ታይቷል። ደግሞ ደግሞ እውነትም እውነትም ደግሞ መልእክተኛ ደግሞ ይመስላል። በቃ ይሆናላ፣ ረጋ ብሎ ነው የሚያወራው። አፍንጫው እንደዚህ ትንሽ ጠነም ያለች ናት። በቃ ማለት መልእክት የሚላክ ሰው አይነት ነው። አሁን መልእክት የምልከው አይነት ሰው ይመስላል። እና ይህ ሁሉ መከራ እውነት ለመናገር አሁን ሰው ልርዳ ብሎ ለተነሳ ሰው ይህ ሁሉ መከራ አይገባውም። ባይዘው ወንድማችን የሁሉንም በረኞች መከራ ነው። የእነሱ ኃጢአት እንዳለ መጥቶ አንተ ላይ ነው አሁን የኦናና ኃጢአት ነው። አንተን እንደዚህ እያሰቃየህ ያለው ኦናና ማለት ነው። ኦናና ጲላጦስ ኢየሱስን አልሰቅልም ሲል አረ ሰቀል ብሎ እንደዚህ ያለው አንዱ ኦናና ነው። ኦናና እኮ አንድ ጊዜ ማለት ነው ቻምፒየንስ ሊግ ላይ ኳስ ያዘ ብለን እንደዚህ ስንጠብቅ ኢፍ ዩ ደን ዊዝ ዮር ኤክስ ሙቭ ኦን ቱ ዘ ኔክስት ኢፍ ዩ ደን ዊዝ ዮር ኤክስ እንደዚህ ያለ ሰው እኮ ነው ኦናና። የምትመለከቱት የመልእክተኛው ምስል የባህር ዳር ከነማ ግብ ጠባቂ በነበረበት ጊዜ ነው። መልእክተኛው እንግዲህ በትናንትናው ዕለት ፊቱን ይፋ ካደረገ በኋላ በርካቶች የተለያዩ አስተያየቶችን እየሰጡ ይገኛሉ። ከአስተያየቶችም መካከል ሲደነቅ ተደብቆ ሲወቀስ የተገለጠ ድንቅ ሰው እያሉት ይገኛሉ። በርካታ ሰው በተቃራኒው ሲወቀስ ተደብቆ ሲደነቅ መገለጥን ይወዳልና፣ መልእክተኛው ያደረገው ግን የሚታወቀውን መልካምነቱንና ደግነቱን የበለጠ የሚያጎላ ድርጊት ነውም ተብሏል። እስካሁን የተመለከታችሁትን ነበረ። የተመለከታችሁት ቪዲዮዎች ላይ እንዲሁም ደግሞ ሀሳቦቻችን ላይ እናንተም ሀሳቦቻችሁን ኮመንት ላይ እንድትጨምሩ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ።